ይውዬ እግርሽን አሳይ፣ በእግዚአብሔር ይውዬ፣ ካሜራውን አዙረሽ እግርሽን አሳይ። እስኪ እስኪ እንዲህ አቋም እግርሽን አሳይ። ይው በእግዚአብሔር እግርሽን አሳይ፣ እግርሽን ብቻ አዙረሽ፣ በእመቤት እንዳውም፣ አንቺን ደግሞ ብርሃን ያለበት ቦታ ላይ ሆኜ ወይ እግሯን ታሳየንና አወጣለሁ። እኔንም እግራ አሳያለሁ። እሺ በእግዚአብሔር እያልኩሽ እኔ። ቆይ እግር እስኪ በእግዚአብሔር አሁን፣ ኦኬ።

አንድ ሰው ቁጭ አለ ወይ ቻው ወዳለው

ከፍ ወደ ላይ ወደ ላይ ካሜራው ወደ ላይ ግርሽ ያምራል። ጌታን ያምረ እስቲ አንጂኔቱ ግርሽን እስቲ ያሳይ። ድፍረት እንዶ አኔን የእግርሽ ያምራል። እግዚአብሔር በርቀት ባየው ግን ደስ ይለኝ ነበር እንደ ሳታ ቀርቢው እንደቀድሙ ግን ይመች ፍላጎትሽ እስከ ወደ ድረስ ደስ ይላል ይላልጅቡይ በጣም ነው የምወድ፣ እኔም እወድሻለሁ በዚህ ደረጃ። እኔ ወንድምሽ ደስ እንዲለኝ ስላደረግሽኝ እስቲ እግርሽን አሳየኝ። ሄደን እግርሽን አሳየኝ የእግሮችሽን ጣት ቀረብ አድርገሽ ጣጥቶችሽን ማለት ነው። ካሜራ እንዴት ነው?